ሃይሚ እንግዲህ አየውህ አየውህ ከምንግርህ በላይ ልብህ ርን ከእኔ ልክ ሀይሚ እንግዲህ አየውህ አየውህ ከምንግርህ በላይልብህ ርቋን ከእኔ ልክ እንደ ሰማይ እያለች ነው ማለት ነውእና መታለች ማለት ነው ያው ትናንት የተኮሰተ ቪዲዮ ነው ብሩክም እንግዲህ እናቱን እየሰደቡበት ነው እናት ያለው ሰው እንዴት እናትን ይሳደባል እውነት እናንተ እናት አላችሁ ወይ እያለ ነው ማለት ነው ስለዚህ እባካችሁ አትሳደቡ አሁንም ቢሆን መጨረሻው ነው ዩ እንዴ በቃ በሚሰራ ቪዲዮ ብቻ ነው የተጋጩ ሌላ ኬዝ የላቸውም እና ስለዚህ ተረጋጉ ሀይሚዬም እንግዲህ ማለት ይቅርታ አድርግለትና ሰላም አውርዱ በቃ እኛም ሰላም እናገኝ ዛሬ እንግዲህ በሀይሚና በቡራ ነው የመጣት ማለት ነው። እንግዲህ ሀይሚና ቡራ ተለያይተዋል እየተባለ ሶሻል ሚዲያው እየተጥለቀለቀ ይገኛል። ና የሰይጣን ጀሮ ይደፈን ብለናል። እኛ ደግሞ ማለት ነው አንድ ሰው በሚሰራው ቪዲዮ ነው እንጂ ሊጋጭ የሚችለው እንዴት ነው ማለት በሪል ላይፋቸው ተለያይተዋል ተብሎ ቪዲዮ የሚሰራው። ና ለእናንተም ልቦና ይስጥልን። እንዲሁም ደግሞ የቡራን እናትም በሚያሳዝን ሁኔታ እየዘቀዘቃችሁ ትገኛላችሁ፣ እየተሳደባችሁ ትገኛል ትገኛላችሁ ለእናንተም ያው እናት እንዳላችሁ ታውቃላችሁ። ግልጽ ነው፣ እናት የሌለው ነው እናትን ዘግዝቆ የሚረግጥና ለእናንተም ልቦና ይስጥልን እያለን ወደ ሀይሚ ያልፋለው ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለው? ሰላማችሁ ይዛብ እያላችሁበት እያልኮኝ ውድ ቤተሰቦቼ መጥቻለው ማለት ነው። እንግዲህ ሀይሚና ቡራ ያሉበትን ታውቃላችሁ ማለት አይደው ነው ማለት አሁን ላይ ትንሽ ነገሩ ጠንከር እያለና እየከበደና ያለ ነገር ግን ቢሆንም ቢሆንም ሀይሚ ማለት ነው አንቺ በጣም እንዴት ነው በቃ አስተዋይና ልባም ሴት ነሽ። ሁሉን ነገር ጠንቅቀሽ ታውቂያለሽ። ነገሮችን እንዴት ማስተካከል እንዳለብሽ ታውቂያለሽ። በቃ ማለት ምንም ምክር እንኳን ብዙ ማያስፈልግሽ የምር ማለት ነው። ማለት እኛ አሁን አስተያየት ነው እንጂ የምንሰጣት ነገሮችን በራሷ መንገድ እንዴት አድርጋ ማስተካከል እንዳለባት ሀይሚ ጠንቅቃ የምታቅ ልዩና ጀግና ሴት ናት። ነገር ግን በቃ ማለት ነገሮች አንዳንዴ ባያስብ ነው መንገር ነውና የሚመጡት እንግዲህ ሀይሚ አይዶል ነው ማለት ትናንትና ማይታችኋታለኝ ቡራን እንደዛ እያለችው ነበር፣ እና ከሶሲ ጋር ቀጥል እያለችው ነበር። አይ ቲንክ በቃ ማለት አሁን ላይ እንዴት ነው ሶሲን እና ቡራ አንድ ላይ የሚቀጥሉት? ምናልባት እሷ አሁንም ቢሆን ሶሲን እየተበቀለቻት ወይም ሶሲን ለማጨለል ወይም ብድሯን ለመመለስ ካልሆነ ቡራ የሰራው ፕራንክ ይሄን ያክል ማለት ይህን ያክል በቃ በጣም የሚጋነን አይደለም። እውነት ለመናገር ማለት እስከ ዛሬ ሲሰሩ ከነበሩት ፕራንኮች ለየት የሚያደርገው እንደዛ በመሆኑ መልኩ ብቻ ነው እንጂ ከዚህም የበለጠ እኮ ብዙ ፕራንኮችን ሀይሚ ሰርተሻል። የምር ማለት ነው ማለት እኔ ጋዚ አሁን ሚዛናዊ ሁኜ ነው። ቡራንም ሀይሚንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። የምር ማለት ነው እነሱ እንዲለያዩ እንዲጋጩ አልፈልግም። ነገር ግን በቃ ሀይሚዬ ማለት ነው ታውቃለች፣ ሁሉንም ነገር እኮ አሁን ታውቃለች ሀይሚ ማለት ነው። ግን ደግሞ በቃ አይደለ በጣም ስለተናደደች እንዴት ነው ሶሲን እኔ ሳልደርስብሽ ወደ ህይወቴ መተሻል ነው እያለቻት ያለችው። ሶሲም እንግዲህ ከህይወታችው ወጥቻለሁ በእኔም በእኔ ምክንያት እንድትጣሉ አልፈልግም እያለች ነው ያለችው። ሶሲ ማለት ነው እና ሶሲ እንግዲህ ትናንትና ይቅርታ ለድምፄ ማለት ነው። ሶሲ እንግዲህ ትናንትና በራሷ በዳኒ ቤት ቪዲዮ ለቀዋል፣ አብረው ሰርተዋል ማለት ነው እና ለምን እንዲህ አይነት ቪዲዮ ልትሰሪ ቻልሽ? ለምን እንዲህ አይነት የማይሆን ቪዲዮ እንደ የጨረቃ ቤት ሰዎች እኮ በጣም ተቀይመውሻል። ኮመንት አይተሻል ወይ? ዘጠና ዘጠኝ ፐርሰንት እኮ አንቺ ላይ ነው የፈረደ። ሲላተኝ እኔ ምን አገባኝ ነው ያለችው። ማለት በቃ ጀስት ብሮ ጓደኛዬ ነው የረጅም ጊዜ ጓደኛ ነው ሄልፕም ያለኝ አገዝኩት ሰራው እንዴ ይሄን ቪዲዮ ታዲያ አንቺ ከብሩ ጋር ስትሰሪ ለሀይሚ ምን አስበሽ ነው ብሎ ሁላ ጠይቋታል ፈጥር ቆይዞ ማለት ነው እንዴ በቃ እሷ ልታኮርፈኝ ልትቀየመኝ ትችላለች ነገር ግን ብሩክ የረጅም ጊዜ ጓደኛ ነው አግዥኝ ያለ አለኝ አገዝኩት ነው ያለች ማለት ነው እና ሶሲ የምር ማለት ነው ማለት በቃ እንዴት ነው ሀይሚ ላይ ብቻ ሳይሆን አይ ቲንክ የራሷን ይቼር ነው ይመስለኛል ብዬ አስባለሁ እና ዳኒን የራሷን ጓደኛዋን ። ስታናግረው ማለት እሱ ሲያወራ እድል አሰጠውም። እሷ ነው ቀደም ቀደም ብላ የምታወራ። ታዲያ በፍቅረኛሞች መሀል መደማመጥ ደግሞ አንደኛውና ትልቁ መሰረት ነው እና መደማመጥ ከሌለ መግባባት የለም ማለት ነው። ስለዚህ ሶሲ ከሀይሚ ጋር አሁንም ማለት በቃ ሀይሚ ከት ነው ማድረግ ያለባት እዚህ ጋር። አሁን እኛ ከሶሲ ጋር ምንም ጉዳይ የለንም። ሀይሚ ራሱ ከሶሲ ጋር ከዚህ በኋላ ምንም ጉዳይ የለሽም። ሶ አንቺ ቡራን ታምኒዋለሽ። ቡራ ጀስት ፕራንክ ነው ያደረገው። ፕራንኩ ቢከብድም ከዚህ የበለጠ ፕራንክ ሀይሚ አንቺም ሰርተሻል ብሩክ ብሩክ ትናንትና በጣም በቃ። ከዚህ በኋላ አያገባኝም አይመለከተኝም፣ በቃ ምንም ያደረግነው ነገር የለም። እንዴት ያላደረግነውን ነገር እንደዚህ ሶሲና ሀይሚ እንዴት ነው? ምን አስበው እንደሆነ አላቅም፣ ወይ በሌላ ወይ ሊመጡ እንደሆነ አላቅም። ብቻ ግን ገራ ገብቶኛል። እኔ ራሱ ምን እንደምል አላቅም። ምክንያቱም ሀይሚ ከሶሲ ጋር ሆን እያለች ብሩክን ለምን እንደዚህ ማለት የማንጠብቃቸውን ቃላቶች እየተናገረች ነው። ሀይሚ ለምሳሌ ቡራ ባለፈው ለምንድን ነው ምን አገባሽ የምትላት ሁሌ ትላት? አለ ይህን ነገር አስተካክል ብለን ለቡራ በጣም አስተያየት ሰተ ነው። ቡራም ደርሶታል ይህን ነገር ቡራ ምንድና ያለው እኔ ጀስት ፕራንክ ሳረግ የፕራንኩን ሁኔታ ሪል አድርጌ እንዲመስልልኝ ለማሳመን የምጠቀማቸው ቃላቶች ነው እንጂ ከአንድ በቴ ሪል እንዳልሆኑ እንዲታወቅልኝ ብለዋል ማለት ነው። ስለዚህ የቡራን በዚህ ተራርተነዋል። በቃ መልስ ስለሰጠ እኔ ደስ ብሎኛል ማለት ነው። ቡራ እንዳንዴ አያገባሽም እንደዚህ ምን አገባኝ የሚለው በቃ ማለት ጀስት ፕራንኩን ሪል እንዲመስል ሁ ሁኝ መተወን ስለምፈልግ ነው፣ ለማሳመን የምጠቀመው ነው ስላለ፣ በቃ በዚህ ተረድቻለሁ እኔ ቡራን ማለት ነው። ሀይሚም አሁንም እንደዛ ይመስለኛል ማለት አሁን ትናንትና በቃ ከሶሲ ጋር አብራችሁኑ እንደፈለጋችሁ ተያያዙ ምናምን ስትል ቡራ ተናዷል፣ እና አትንኪኝ፣ በቃ ከዚህ በኋላ ምንም አያገባኝም ሲል ነበር። ስለዚህ ሀይሚ አሁንም ቢሆን አይ ቲንክ ብሩክንም ሶሲንም አይ ዶንት ኖው ብሩክን ልትፈተኝ ፈልጋ ወይም ልታጨለል ፈልጋ ከሆነ ነገሩ በጣም ይገናል ማለት ነው። ነገር ግን ሀይሚ አሁን አንቺ ከቡራ ጋር ያለሽን ነገር እራስሽ ብቻ ብሩክን ቁጭ አድርገሽ ነግረሽ ማስተካከል ያለብሽ አንቺ ነሽ ማለት ነው። ቡራ ስለሰራው ነገር ይቅርታ ጠይቋል። በቃ የምር ማለት ነው ይቅርታ ጠይቋል። ነገር ግን እኔ እንደሚመስለኝ ማለት ነው ሁላቸውም በቃ ይመጣሉ አብረው ማለት ነው። ሶሲ ደግሞ የጨረቃ ቤተሰቦችን መቀላቀል ትፈልጋለች። የፈለገ ሰው ቢሰድባት ምንም መስሎ አይታያትም። ሶሲ ሶሲ የፈለገ ፎቶ ተዘግዝቆ ብትሰደብ አይደንቀ ብላለች ስለዚህ፣ ስድብ ለሶሲ መተቸት ለሶሲ ምንም አይደለም እና ምንም አይመስላትም ተናግራለች በተደጋጋሚ ታዲያ ሀይሚዬን ነገር ማለት ነው። ከአንቺ ጋር መሄድ ከሆነ ያለሽን ሪሌሽንሽፕ በቃ ጋብ አድርገሽ ከብሩክ ያለውን ነገር ችግር ሽንፈተሽ ወደ ድሮ ተመልሰሽ ለብሩክም ሰላም እንድሰጩ እንፈልጋለን። እንዴ ብሩክ ጀስት ፕራንክ ነው ያደረገው። በቃ ማለት ይሄ ሀሳብ የሶሲም ሊሆን ይችላል የእሱ ብቻ ላይሆን ይችላል። ምክንያቱም ትናንት ስትናገር ሰምተናታል። ሶሲ ምንድን ያለች አይ እኔ እኮ በቃ አንተ ስታረገው ይደብራል። እኔ ግን ሳረገው አንተ ስታረገው ምንም አይደል እኔ ግን ሳረገው ከብሩ ኢትዮጵያ ደበረ ብላ ትናንት ሚስጥር አወጥታለች። ይሄ ሀሳብ የብሩክ ብቻ እንዳልሆነ ተረድተናል። ሶሲ ባሏ እንደዚያ ፕራንክ ሲያደርጋት መታ ብሩክ ላይም ደግሞ ባሏን ለማስቀናት ስትል የጨረቃን እንትን በጥብጣለች ማለት ነው። ይሄ ደግሞ እርማት ሊወሰድበት ይገባል። ሀይሚ በቃ እንዴት ነው ነገሩን? ከዚህ በላይ ባታሳፊና ከአንቺ ጋርማ የሆነውን ነገር ከታደርገሽ ለብሩክ ሰላም አውርደሽ በአንድ ላይ እንድትመጡ ነው የምንፈልገው። ሰላም እንድታወርዱ እርቅ እንዲወርድ ነው የምንፈልገው። የምር ነው የምላችሁ። ማለት የጨርቃ ቤተሰቦች ተጨንቀው ተጠበው ነው ያሉ እንዴ ብዙ ስራ ያለን የምር ስራ እየሰራን መስራት አልቻልንም፣ እና በጣም ብዙ የሚጨነቁ አሉ። ታዲያ ለእኛም ደግሞ ማሰብ አለብሽ ሀይሚ ማለት ነው። ብሩክ ደግሞ በጣም እንዲያዝን እንዲከፈዋን አንፈልግም። በቃ ጀስት ፕራንክ ነው ብሏል በተደጋጋሚ ቅርታ ጠይቋል። ይቅርታውን ተቀበይ ሀይሚ ማለት ነው እኛ እናንተ እንድትለያዩ ቀርቶ ህይወታችሁ ውስጥ ገብቶ ማንም ሰው እንዲበጠብጥ ሶስተኛ ወገን ሲጀምር ማስገባት የለባችሁም ብለን ደጋግመን ተናግረናል። እና ያው አሁን ጀስት ብሩክ እንግዲህ ይህን ሀሳብ ስታመጣለት ተቀብሎ ሰርቶታል። ይሄ ሀሳብ ግን የብሩክ ብቻ እንዳልሆነ ይታወቅ። ብሩክ ግልጽ አድርጎ እንኳን ባይናገር ሶስት ያወጣለች ማለት ነው። ማለት ባሏ ለምን እንደሰራች ሲላት አንተ ስታረገው ብቻ ነው እኔን የተሰማኝ ስሜት አንተ እንዲሰማ ፈልጌ ነው ብላ ትናንት በዳኔ በተሰራው ቪዲዮ ተናግራለች ማለት ነው። ስለዚህ አውቀናል ማለት ነው። ስለዚህ አሁን ሀይሚዬ ተንከባክሽኝ ይቅርታውን ተቀበይ ከልብሽ፣ እና ቡራን ከምንም በላይ ከኛ በላይ አንቺ ጠንቅሽ ታውቂዋለሽ። ቡራ በቃ ምንም የሚወጣለት ምንም ማለት እኛ እንኳን ማብራሪያ መስጠት አንፈልግም፣ በቡራው ማለት ነው። ምክንያቱም ምንም የሚነሳ ምንም ነገር ስለሌለ፣ ጨዋ በቃ ጨዋ ልጅ ስለሆነ ይሄን እያወቅሽ እባክሽ ሃይሚ ማለት ነው። ቦራ ከዚህ በላይ ያልሆነ ውሳኔ ውስጥ ያልሆነ ሙድ ውስጥ ገብቶ ከተናደደ ካባር ነው ላንች ማለት ነው። ከዚያ ውስጥ ደግሞ ብሩክን ለማውጣት አንቺ ይከብድሻል። እንዲህ ሃይሚ ኮስ ሳታጠፋም እያጠፋችም ይቅርታ ትላለች። አሁን አይ ዶንት ኖ ብድር እየመለሰች ይመስለኛል፣ ምክንያቱም በጣም ስለተናደደች፣ ብሩክም እንዲማርበት፣ ሶሲም ደግሞ በፊት በጣም ስለተጫወተችባት፣ እሱም ብድር እየመለሰች ይመስለኛል እንጂ ሌላ ኬዝ ኑሯት አይደለም። ብሩክም ጠይቋታል፣ ሶሲም ምንድን ነው ከሃይሚ ጋር ሌላ ኬዝ ዛላችሁ እንዴ? እኔ እኮ ጀስት ብራንክ ነው ያረጉት። ታዲያን ሀይሚ ለመጀመሪያ ጊዜ ነው እንደዚህ ተናደድ ያየኋት ብሎ ለሶሲ ተናግሯል ማለት ነው። ያም ሆነ ይህ አሁን እኛ የምንፈልገው ሀይሚዬ ይቅርተውን ተቀበይ፣ ብሩክ እንዲከፈው እንዲያዝን፣ በኋላ ሌላ ትልቅ ሙድ ውስጥ ገብቶ የማይሆን ንዴት ውስጥ ገብቶ እሱን ለማስወጣት ደሞ አንቺ እንደዛ ከምትዩ ለምን ነገሩ ጋብ ብሎ በቃ ከሶሲ ጋ ያለሽን ሬሌሽን ከት አድርገሽ አንቺ በቃ ጉዞ ወደፊት ብለሽ ከቡራ ጋር ቀጥይ ማለት ነው። ቀጥይ ስል በቃ ሰላም አውርዶ አሁንም እኮ የተለያዩ እንኳን መለየት ምንም፣ ያኔ ሊጋጩ ይችላሉ፣ ተጋጅቶ ሊሆን ይችላሉ፣ ተኮራርፈዋል። ግን ቢሆንም በመሀላቸው ከቪዲዮዎች ምንም ነገር የለም፣ ተለያይተዋል ብላችሁ ተለያይተዋል ብላችሁ ቪዲዮ የምትሰሩ አላችሁ። የምር ማለት ነው። ተለያይተዋል ብላችሁ ቪዲዮ የምትሰሩ እንዲሁም ደግሞ የቡራን እናት የምትዘቀዝቆ አላችሁ። ለእናንተ ልቦና ይስጣችሁ። በጣም ነማዝ ነው የምር። እናት ያለው ሰው እንደዚህ አያረግም እንዴ? ምንሆናችሁ ነው እናንተ? ከሰው አይደለም እንዴ የተፈጠራችሁ? ልቦና ይስጣችሁ።